ሰላም ጤና ይስጥልን ከሚዛን ሚዲያ የእለቱን አበይት ዜናዎችን ይዘንላችሁ ቀርበናል። እስከ ዜናዎቹም ፍጻሜ አብራችሁ እንድትቆዩ በአክብሮት የጋበዝን። በቅድሚያ ወደያዝናቸው ወደ ሀገር ዜናዎች እናልፋለን። የአዲስ አበባ መጅሊስ እከፍተዋለሁ ያለው የአሊ መስጂድ የእናቶችና የሴቶች መስገጃ ባለመከፈቱም ሴቶች የሶላት ቦታ አጥተው እየተሰቃዩ እንደሚገኝ የሚዛን ምንጮች ገለጹ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የአሊ መስጂድ ጉዳይ እፈታለሁ በማለት ሁለቱንም አካል እያነጋገር መሆኑ ይታወቃል። መጅሊሱ በቅድሚያ የሴቶች የእናቶች መስጅድ የህፃናቱ መድረሳ የዳዋ መርከዝን እከፍታለሁ ብለው ሐጂ ሱልጣን አማን ቃል ገብተውላቸው እንደነበርም

ለሚዛን አስረድተዋል። ይሁን እንጂ በረመዳን ሴቶች እናቶች ኢባዳ እንዳያደርጉ መስጂድ እንዳይገቡ በጸጥታ አካላት መጥተውም እንዳይሰግዱ መደረጉ ሴቶች የሰላት ቦታ አጥተው እየተሰቃዩ መሆኑን የሚዛን ምንጮች አስረድተዋል። በተጨማሪም በርካታ ቁጥር ያላቸው የህፃናት ደርስ በአስቸጋሪ ሁኔታ ለመቅራት መቸገራቸው ለሚዛን አስረድተዋል። ይህ በእንዲህ እንዳለ በመስጂዱ የተራዊ ሰላት ሊሰግዱ ሲገቡ ከተለያየ ቦታ የሌላ እምነት ተከታይ የሆኑ ጭምር መጅሊሱ ገዝቶ መስጂድ በማስገባት የተደበደቡት የአካባቢው ሙስሊሞች ወደ ፖሊስ ጣቢያ ሄደው ክስ ቢመሰርቱም ወንጀለኞችን ለሕግ ማቅረብ አለመቻሉን እንዳሳዘናቸውም ለሚዛን አስረድተዋል ከተደበደቡት ከፍተኛ ጉዳት አይኑ ላይ የደረሰው ወጣት አረቦም ለህክምና በሄደበት የአይኑ ስር አጥንት ጉዳት እንደደረሰበትና ቀዶ ጥገና እንደሚያስፈልገው ከሀኪሞች እንደተነገረው ለማወቅም ተችሏል በዛሬው ዕለት በአዲስ አበባ መጅሊስ ሁለቱንም አካላት ለማወያየት ጠርቶ ያነጋገር ሲሆን የስብሰባ ሁኔታ የሴቶች መስጂድ ይከፈት መርከዙ ይከፈት እንዲሁም መድረሳ እንከፍታለን ያላችሁትን ነገር ተግባራዊ አላደረጋችሁም በሚል የተነሳ ሲሆን መጅሊሱ ያንን አላደርግም በማለቱ ያለስምምነ ለማንነት መቋጮቱንም የሚዛን ምንጮች አስረድተዋል። ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም፣ የሚፈጠር የጸጥታ ችግርም አይኖርም ሲሉ ሌተናር ጄኔራል ታደሰ ወረደ አስታወቁም። ከቅርብ ቀናት ወዲህ በትግራይ ክልል የተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው የፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች እየተሰሙ ቢሆንም በምንም መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም። የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጀነራሉም፣ ግጭቱ እና ጦርነቱ በውስጣችን ይሆናል ወይም ደግሞ ከውጭ የሚኖሩ ግፊት ይጀምራል የሚለው ጉዳይ ሊያሳስብ አይገባም፣ አይኖርም። ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ሲሉ ሌተናል ጀነራል ታደሰ ወረደም አስታውቀዋል። በተጨማሪም ባለፉት ቀናት በክልሉ የተካሄዱት ሁነቶች በምንም መልኩ ወታደራዊ ድርጊት ጋር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 ተግዳሮት እንደነበርም አንስተዋል። ጊዜያዊ አስተዳደሩ ከፌዴራል መንግስት ድጋፍ መጠየቁን ተከትሎ ህወሓት የሶስተኛ ወገን ጣልቃ ገብነት ጥሪ ተቀባይነት የለውም ሲል መቃወሙ የሚታወስ ነው። አዲስ አበባ የከተመው የትግራይ ጊዜያዊ አስተዳደር ከዲፕሎማቲክ ማህበረሰብ ጋር ከአቶ ጌዲዮን ጢሞቴዎስ ጋር በመሆን በትግራይ ወቅታዊ ሁኔታ መነጋገራቸውንም ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት በጥገና ስራ ምክንያት በአዲስ አበባ በድሬዳዋና አርባ ምንጭ ከተሞች ላይ የኃይል አቅርቦት እንደሚቋረጥ ገለጸ። በአዲስ አበባ መብራት መጋቢት 6 ቀን 2017 ዓመተ ልደት ከጠዋቱ 2 ሰዓት ተኩል እስከ 9 ሰዓት ተኩል ድረስ በለገጣፎ ሲዲሲ፣ ለገጣፎ ከተማ፣ ለገዳዲ፣ 44 ማዞሪያ፣ 10 ኪሎ በከፊል ዶሮ እርባታ፣ ቀን ብሬ አፍሪካ ለህቀት ማዕከል አይካ ጀርባ ያሉ ኢንዱስትሪዎች፣ ጎላጎል፣ መክሊት ህንጻ ቱሪስት 40 ወይንም 60 ኮንዶሚኒየም መገናኛ ገቢዎች ጀርባ አዲስ ዳኞች ህንፃ ቦሌ ትምህርት ቤት ኤድናሞል ቦሌ ቴሌ በዛሬው ዕለት ተቋርጦ ተመልሷል። በድሬዳዋ የኢትዮጵያ ኤሌክትሪክ ኃይል እንዳለው ሰኞ መጋቢት 8 ቀን 2017 ዓ.ም ለተ ከጠዋት 2 ሰዓት ተኩል እስከ 9 ሰዓት ድረስ በማርያም ኮንዶሚኒየም ኤምኤም ሆቴል ፖሊስ ኮሚሽን ፖሊቴክኒክ ጎሮ በከፊል ፋይናንስ ቢካፒታል ትሪያንግል ኦርቢት ሰብሪያ፣ አዲስ ቴሌ፣ ኮንጎ ሜዳ፣ ፀሐይ ሆቴል፣ ገንዳ ቆሬ የኃይል አቅርቦት ይቋረጠባቸዋል ብሏል። በአርባ ምንጭ ደግሞ የኤሌክትሪክ ኃይል ከሚቋረጡባቸው ቦታዎች መካከል መጋቢት 8 ቀን 2017 ዓ.ም ልደት ሲሆን ከጥዋቱ ሁለት ሰዓት ተኩል እስከ 10 ሰዓት እንደሚሆን የገለጸ ሲሆን በዶርዜ በጨንቻ ይዞ። ዛዳ ወረዳ በተለያዩ የቅድመ ጥገና ስራዎች ምክንያት የኃይል አቅርቦት የሚቋረጥባቸው አካባቢዎች መሆናቸው የኢትዮጵያ ኤሌክትሪክ አገልግሎት ተቋሙ ባወጣው መግለጫም አስታውቋል። መጅሊሱ የሀጅና ኡምራ በዋጋ ንረት ምክንያት ተመዝጋቢ እጥረት ምክንያትም ምዝገባውን አራዘመም። የ1446ኛው የዘንድሮ የሀጅና ኡምራ በዋጋ ንረት ምክንያት የተመዝጋቢዎች እጥረት በማጋጠሙ የሀጅ ምዝገባ ሂደት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ላልተወሰኑ ቀናቶች ማራዘሙ የሚዛን ምንጮች ገለጹም። እንደ ምንጫችን ገለጻም ከሆነም በዘንድሮ የሀጅና ኡምራ የጉዞ ታሪፍ ገንዘብ ከፍተኛ በመሆኑም ምዝገባው በህዝበ ሙስሊሙ ዘንድ አቅም በላይ በመሆኑ ምክንያት የተመዝጋቢው ቁጥር መመናመኑን ተከትሎ መሆኑንም የሚዛን ምንጮች አክለዋል። እኛ አሁን ዋጋ እየጨመርንለንም አንጨምር ኢንሻላህ እስከተቀመጠው ረመዳን 29 በዚህ መሆኑ፣ ስለዚህ ያለው ነባራዊ ሁኔታ ዋጋ የሚያስቀንስ አይደለም። የተነሳንበትም ሁኔታ ዋጋ የሚያስቀንስ መልኩ አይደለም። በኦሮሚያ ክልል በኦሮሚያ መጅሊስ በሙስሊሙ ላይ የተፈጸመ ያለው ግፍ እንደቀጠለ ነው ሲሉ የሚዛን ምንጮች ገለጹ። በኦሮሚያ ክልል በኦሮሚያ መጅሊስ በሙስሊሙ ላይ የተፈጸመ ያለው ግፍ ኮሚቴ መቀየር በሚል መስጂድ መበጥበጥ፣ ማሳሰር፣ ኢማምና ሙአዚንን ማባረር እንደቀጠለ ነው ሲሉ ከኦሮሚያ ክልል የሚዛን ምንጮች አስረድተዋል። በዚህ መሰረትም በኦሮሚያ ክልል መጅሊሱን ሰብሮ ቢሮ የተቆጣጠረው ሕገወጥ ቡድን በኦሮሚያ ክልል በኢሊባቦር ዞን አሌ ወረዳ ቀጪ ቦረን ቀበሌ በሚገኘው ሙስተጃብ መስጂድ ኢፍትሐዊ በሆነ መልኩ እንዳሳሰራቸው ለሚዛን ገልጸዋል። በዚህ መሰረትም በሙስተጃብ መስጂድ ኮሚቴ ሆነው የታሰሩት ሰኢድ አስማረ፣ ወርቁ መኮንን፣ እሸቴ ሞላ፣ አደም ሞሐመድ፣ ነጋቱ ሙላ የተባሉ ግለሰቦች ከ01072017 ቀን ጀምሮ መስጅዱን ለመጅሊሱ አስረክቡ በሚል የታሰሩ መሆናቸውንም ለማወቅ ተችሏል። ከኮሚቴዎቹ የታሰሩት ከህግ አግባብ እና ከህገ መንግስቱ በተቃራኒ የሆ የሆነ መሆኑን የታወቀ ሲሆን በወረዳው መጅሊስ ትእዛዝ ሰጭነት በቆሬ ከተማ ፖሊስ ጣቢያ ታስረው የሚገኙ ሲሆን እስካሁንም ለምን እንደታሰሩ እንዳልተነገራቸውና ፍርድ ቤትም እንዳልቀረቡ ለማወቅ ተችሏል። ከሀገር ውስጥ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ ወደያዝናቸው ወደ ባህር ማዶ ዜናዎች እናልፋለን። አሜሪካ የደቡብ አፍሪካን አምባሳደር ከሀገሯ አሰናበተች የሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ ወይም በትዊተር አካውንታቸው ላይ ባሰፈሩ ጽሁፍ እንዳሉት በዋሽንግተን የደቡብ አፍሪካ አምባሳደር እዚህ አይፈለጉም ብለዋል በአሜሪካ የዋሽንግተን አምባሳደር ኢብራሂም ራሱል ደቡብ አፍሪካ ካሏት አንጋፋ ዲፕሎማቶች መካከል አንዱ ሲሆኑም ከ2010 እስከ 2015 ድረስ በዋሽንግተን የደቡብ አፍሪካ አምባሳደር ሆነው አገልግለዋልም ተብሏል በድጋሚ ከ2025 ጀምሮ በሀገራቸው በአምባሳደርነት እንዲያገለግሉ ተሹ ተሾሞ የነበሩት አምባሳደር ራሱል ከፕሬዝዳንት ትራምፕ አስተዳደር ጋር ግጭት ውስጥ ገብቷል ነው የተባለው። አምባሳደሩ ከሰሞኑ በበይነ መረብ በተካሄደ አንድ ሴሚናር ላይ ፕሬዝዳንት ትራምፕ የነጭ የበላይነትን ለማንበር የሚሰራና መድሎች እንዲኖሩ የሚሰራ ፖለቲከኛ ነው የሚል አስተያየት በመሰንዘራቸው ምክንያትም ነው ተብሏል። ይህን ተከትሎም አምባሳደር ራሱል በአሜሪካ መቆየት የሚያስችላቸውን የዲፕሎማሲ ፈቃድ የተሰረዘ ሲሆን ወደ ሀገራቸው እንዲመለሱ ተነግሯቸዋል ሲል ቢቢሲ ዘግቧል። የደቡብ አፍሪካ ፕሬዚዳንት ጽሕፈት ቤት በጉዳዩ ዙሪያ ባወጣው መግለጫ በውሳኔው ማዘኑ ገልጾ ከአሜሪካ ጋር ጥብቅና የጋራ ተጠቃሚነት ያለው ወዳጅነት ለመመስረት እንደሚሰራም አስታውቋል። አሜሪካ የሀገራትን አምባሳደር የማባረር ልምድ የሌላት ሲሆን በተለይም ከቀዝቃዛው ጦርነት ጊዜ ጀምሮም ሽኩቻ ውስጥ ከነበረችባቸው ሩሲያና ሌሎች ሀገራት አምባሳደሮች እንኳን አላባረረችም ነው የሚባለው። የፕሬዚዳንት ትራምፕ አስተዳደር በደቡብ አፍሪካ ላይ ጫና ያሳደረው የነጮች መሬት እየቀማች ነው በሚል ነውም ተብሏል። ደቡብ አፍሪካ ግን ይህንን ክስ በተደጋጋሚ ውድቅ አድርጋዋለችም። ሐማስ በጋዛ የሚገኙ አሜሪካውያን ታጋቾችን ለመልቀቅ መስማማቱ ተገለጸም። አሜሪካ በቅርቡ በሽብር ከፈረጀችው ሐማስ አመራሮች ጋር ለመጀመሪያ ጊዜ የቀጥታ ንግግር ማድረጓ ይታወሳል። ሐማስ የአሜሪካና የእስራኤል ጥምር ዜግነት ያላቸው ታጋቾችን ለመልቀቅ መስማማቱም አስታውቋል። በጋዛ ሕይወታቸው ያለፈው አራት አሜሪካውያን ታጋቾች አስክሬን እንደሚያስረክብም ነው በወጣው መግለጫም የጠቆመው። በጋዛ የሚገኘው የመጨረሻ የአሜሪካ ዜግነት ያለው ታጋጭ እና የአራት አሜሪካውያንን አስከሬን ለመልቀቅ ግን እስራኤል ከሁለት ሳምንት በፊት የዘጋቻቸውን የእርዳታ መተላለፊያዎች መክፈት አለባትም ብሏል። ሐማስ በቅርቡ በሽብር ከፈረጀችው አሜሪካ ባለስልጣናት ጋር ለመጀመሪያ ጊዜ የቅታ ንግግር ማድረጉን የሚታወስ ሲሆን የታጋቾች ጉዳይ በተመለከተ ልዩ መልእክተኛ አድርገው የሾማቸው አዳም በሆለር በዶሃ ተካሂዷል ስለተባለው ሚስጥራዊ ንግግርም ማብራሪያ መስጠታቸውንም አይዘነጋም። የፍልስጤም ቡድን በጋዛ ታግቶ የሚገኘው የ21 ዓመቱ ኤዳን አሌክሳንደርም ሆነ የአራት አሜሪካን ዜግነት ያላቸው ታጋቾች አስክሬን ስለሚለቀቁበት ጊዜ ዝርዝር ማብራሪያ አልተሰጠምም ተብሏል። እስራኤል እና ሐማስ በሶስት ምዕራፍ የሚተገበር የተኩስ አቁም ስምምነት ላይ ደርሰው ከፈረንጆች ጥር 19 ጀምሮ ተፈጻሚ ማድረግ ጀምረው የመጀመሪያው ምዕራፍ ከሁለት ሳምንት በፊት መጠናቀቁንም የሚታወስ ነው። ለአርባ ሁለት ቀናት በቆየው የመጀመሪያው ምዕራፍ ሐማስ 33 እስራኤላውያንን እና አምስት ታይላንዳውያን ታጋቾችን፣ እስራኤል ደግሞ 2000 የሚጠጉ ፍልስጤማውያን እስረኞችን ቢለቁም በሁለተኛው ምዕራፍ ዙር እስካሁን ከስምምነት አልደረሱም ነው የተባለው። እስራኤል 42 ና ቀናት ተኩስ አቁሙን ለማራዘም ሀሳብ አቅርባለች የተባለ ሲሆን ሀማስ ግን በስምምነቱ መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያም ለመደራደር እንጂ የተኩስ አቁም ማራዘሚያን እንደማይቀበል ማሳወቁንም ዘገባዎች አመላክተዋል። በሁለተኛው ምዕራፍ ተኩስ አቁም ሀማስ ሁሉንም ታጋቾች መልቀቅ እስራኤል ደግሞ ከጋዛ ወታደሮቿን ማስወጣት እንዳለባት በአሜሪካ አደራዳሪነት በተደረሰው የመጀመሪያ ስምምነት መግባባት ላይ ተደርሶ እንደነበር አይዘነጋም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ሐማስ የተኩስ አቁም ማራዘሚያ ሀሳቡን ባለመቀበሉ ወደ ጋዛ ምንም አይነት የሰብአዊ ድጋፍ እንዳይገባም እያስተጓጎለ ይገኛል። አሜሪካ፣ ግብጽ እና ኳታር ሁለቱ ተፋላሚዎች ልዩነታቸው እንዲያጠቡና ድርድር እንዲጀምሩ ጥረታቸው መቀጠላቸውንም ተገልጿል። ከሚዛን ሚዲያ ለዕለቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ መልካም ጊዜ ተመኘን።